ሰላም እንዴት ነሽ? እንኳን ደና መጣሽ። አልሀምዱሊላህ ደና ነኝ። እንኳን ደና ቆየሽ፣ ስለመጣሽ በጣም ደስ ብሎናል። ዛሬ የት ነው የምንገኘው? ዛሬ የምንገኘው ኤትሪ መልቲ ሚዲያ ስቱዲዮ ነው። ሰላም እንዴት ነሽ? አልሀምዱሊላህ እንዴት ነሽ? ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። ዛሬ እንግዲህ እንደሚታወቀው ኤትሪ መልቲ ሚዲያ ነው የምንገኘው። ስቱዲዮ እንዴት አየሽው? ስቱዲዮ በጣም ደስ የሚለው የሆነ ገና ሲገባ ራሱ የሆነ መንፈስን እድስ ነው የሚያደርገው አዎ በጣም አሪፍ እሺ እንደምታውቀው ኤትሪ መልቲ ሚዲያ ብዙ ፕሮግራሞችን ይዞ ይቀርባል ማለት ነው ስለዚህ አንቺ ምን ምን አይነት ፕሮግራም ቢኖረው ነው ብለሽ አሪፍ ነው ብለሽ ታስቢያለሽ እኔ ይኖራል ወይም ደግሞ እንዲኖር የምፈልገው ፕሮግራም የሴቶች ፕሮግራም የልጆች ፕሮግራም ቆንጆ ቆንጆ አዝናኝ ታሪኮች ቢኖረው በጣም ደስ ይለኛል እንግዲህ እንደሚታወቀው ኢማራት ውስጥ ነው የሚገኘው ኤትሪ መልቲ ሚዲያ እንደምታወቀው ደግሞ ብዙ የታሪክ ሀሳብ ያላቸው ብዙ ታሪኮች፣ ራሳቸውን በብዙ መንገድ ማስተዋወቅ የሚፈልጉ ታሪካቸውን ማካፈል የሚፈልጉ የስራ ልምዳቸውን ማካፈል የሚፈልጉ ብዙ እህት ወንድሞች አሉ። እንደሚታወቀው እነሱ ታሪካቸውን እንዲያካፍሉን ምን ትመክሪያቸዋለች? ይሄ ሚዲያ የሚያተኩረው ፌመስ ሰዎች ላይ ወይም ታዋቂ ሰዎች ላይ ምናምን ነገር ሳይሆን የማዳም ቅመሞችም ሁሉም የትኛውንም ስራ የሚሰሩ ልጆች እዚህ ስቱዲዮ መጥተው ሀሳባቸውን ማካፈል ይችላሉ። ታሪካቸውን መናገር ይችላሉ። ይሄ መልቲሚዲያ ለሁሉም ሁሉም ሰው ላይ እያተኮረ ነው። እሺ እንግዲህ ያው ኤ ትሪ መልቲሚዲያ ሁሉን አቀፍ ነው። የተለያዩ ብሄር ብሄረሰቦች ቋንቋ የተለያዩ የፕሮግራሞች አሉት። የስፖርት፣ የመዝናኛ፣ የሴቶች የሀገራችን ታሪክ እንዲሁም የግለሰቦች ታሪክ የሚያካፍሉበት መልቲሚዲያ ነው ማለት ነው። ስለዚህ ሁላችሁም የዩቲብ ቻናላቸውን፣ ቲክቶክ ቻናል፣ ኢንስታግራም፣ ፌስቡክ፣ ሁሉም ላይ ሼር ኮፒ ሊንክ በማድረግ እና ሰብስክራይብ በማድረግ እንግዲህ አጋርነታችሁን እንድታሳዩን በትህትና እንጠይቃለን። እሺ እህቴ ፈቲ፣ የምትጨምሪው ነገር ካለ ያው መድረኩ እሺ እንግዲህ ኢክራም እንዳለችው ኤ ትሪ መልቲሚዲያ የተለያዩ ፕሮግራም የሚካሄድበት ሚዲያ ነው። ሃይማኖት ዘር ማይል ለሁሉም ሰው እኩል የሆነ ሚዲያ ነው። ቢዝነሳችሁን ማስተዋወቅ የምትፈልጉ ታሪካችሁን መታችሁ ማካፈል የምትፈልጉ የተለያዩ ባህላችሁን ማሳየት የምትፈልጉ ቤተሰብ መታችሁ ቤተሰብ ሁኑ።